ጦርነት ከውጭ ሆኖ እንደሚያዩት አይነት እውነተኛ ምስል የለውም። ከሩቅ ሆኖ ሲታይ ስለ ሀገር ክብር፣ ሀገርን ስለመከላከል፣ ስለ ሪዮት አለ ምናምን ምናምን ይመስላል፣ ግን አይደለም። ቀረብ ብላችሁ ስታዩት እያንዳንዷን ግጭትን ቅርጽ የሚያስይዘው ገንዘብ ሆኖ ታገኙታላችሁ። ሁለት ሀገራት ውጊያ ሲገጥመው ወይ አንድ ሀገር በቦምብ ሲደበደብ ስታዩ በዚያ ውጊያ ላይ ለመዋጋት የተሰለፈ ወታደር ሁሉ የማይታይ ገንዘባቸው ተሸክመው የሚንቀሳቀስ ነው። ከሚታየው የዜና ርዕስና የአገር ፍቅር ንግግር ጀርባ ተዋጊ ጎራዎች ሀብትን ትርፍንና ስልጣንን በማስላት ነው ወደ ጦርነት የሚገቡት። ከቪየትናም ጫካዎች እስከ ኢራቅ በረሃዎች የተደረጉ ጦርነቶች ምክንያታቸው ሕይወት ዓለም ሳይሆን ኢኮኖሚና ስልጣን ነው። ኬትኬት በዚህ ቪዲዮ ውስጥ ከእያንዳንዱ ጦርነት በስተጀርባ ያሉን ድብቅ የጥቅም አሻጥሮችን እናያለን። ገንዘብ ጦርነትን እንዴት እንደሚያቀጣጠለው፣ ከጦርነት ውስጥ ማን እንደሚያተርፍ፣ የተነገሩን ታሪክን እንኳን ለመረዳት ለምን የጦርነት ሚስጥሮችን መመርመር አስፈላጊ እንደሆነ እንመለከታለን። ለምግቢያንን ካለ ወደ ቪዲዮ እንግባ ሰብስክራይብ ማድረጋችሁን አትርሱ ከትከት የስኬትዎ ጉዞ አንደኛ ገንዘብና ስትራቴጂ ሲገጣጠም ጦርነት ይከሰታል ጦርነት ብዙውን ጊዜ እጅግ የተከበሩ በሚመስሉ ሀሳቦች የሚጀመር ይመስላል ለምሳሌ እንደ ፍትህ በቀል ጀግንነት ነፃነት በመሳሰሉት ወዘተዎች ላይ ላዩን የህዝብ መሪዎች ስለ ሪዮታለም እናት ሀገራቸውን ስለመጠበቅ ሲናገር ይሰማለሁ ሆኖም ከእነዚህ ጭወት ጀርባ ግን ትልቁ መንስኤ ኢኮኖሚ ነው ታሪክ እንደሚያሳየን ሀገራት በሚዋጉ ጊዜ ማን እንደሚጠቀም፣ ማን እንደሚጎዳ፣ ሀብቱን ማን እንደሚቆጣጠር ሳያሰሉ ወደ ጦርነት አይገቡም። ለምሳሌ የቬትናም ጦርነት እንውሰድ። ጦርነቱ የሚመስለው ኮሚኒዝምን በመቃወም የተጀመረ ነው፣ ወይም ቀዝቃዛ የሪዮት አለም ልዩነ የተፈጠረ ጦርነት ተብሎ ነው የሚታሰበው። ነገር ግን መጋረጃውን ገለጥ አድርጋችሁ ስታዩት ሌላ ምንም ሳይሆን የኢኮኖሚ ጥያቄ ያስጀመረው መሆኑን ትገነዘባላችሁ። የቬትናምን ሀገር ስትመለከቱ በተፈጥሮ ሀብት እጅግ የተረፈረፈች ነች። ሀገሪቱ የተከሰተችበት የደቡብ ስፍራ የእስያን ኢኮኖሚ ለመቆጣጠር በጣም ወሳኝ ስትራቴጂካል ቦታ ነው። የእስያ ሩዝ ቅርጫት የሚለዋት ቬትናም ዓለም ላይ በብዛት ሩዝን ከሚያመርቱ ቀዳሚ ሀገራት መሃል የምትሰለፍ ናት። ለአሜሪካ ቬትናምን ከኮሚኒስት ህይወት አለም ማስመለጥ ማለት ጥሩ ተብሎ የሚታለፍ ብቻ ሳይሆን እስያ ውስጥ ያላትን ህልውና የምታስጠብቅበት መንገድ ነው። አሜሪካዎችን የንግድ መስመር ስትቆጣጠር ከቦታ በላይ የምታገኘው የንግድ ኔትወርካዎች የክልሉን ኃይል ሊለውጥ የሚችል ገቢያና ሩዝ ምርትን ነው። ለአሜሪካ ጦርነት የርዕዮተ ዓለም ልዩነት በጭራሽ አልነበረም። ጦርነቱ ተጽዕኖ ስለማድረግ ስለ ኢንቨስትመንትና ኢኮኖሚ መረጋጋትን ስለማምጣት ነበር። እያንዳንዱ ውሳኔ ወታደሮችን ከማሰማራት በሎት እስከ የአካባቢው መንግስት የገንዘብ ድጋፍ የሚከወነው በገንዘብ ነው። ስለዚህ እውነተኛው ጨዋታ በበጀት፣ በኮንትራት፣ በንግድ ድርድሮች እየተካሄደ ነበረ። እንግዲህ በቪየትናም የነበረው ግጭት በአስተሳሰብ ግጭት የተሸፈነ የገንዘብና የስትራቲካል ግጭት ነው መንግስታት ለክብርና ለሪዮት ዓለም ልዩነት የሚጋጭ ይመስላለሁ። ሆኖም ከጦርነቱ ጀርባ የግጭቱ ዋና ነገር የጥቅም የተርፍና የሀብት ቁጥጥር ነው። ሁለተኛ ቬትናምን ለመቆጣጠር የተደረገ ጦርነት በ1960 ዓ ም ቬትናም የዓለም ካርታ ላይ ከሚገኙ ሀገራት በጣም እየጠበበች የመጣችበት ጊዜ ነው። ምክንያቱም የዓለም ሀያላን ሀገራት የጦር ሜዳ ስፍራ አድርጓት ነበር። አሜሪካም ትግሏ ከኮሚኒዝም ጋር መሆኑን በመናገር ቬትናም ላይ ትዘምታለች። ግን የአሜሪካ እውነተኛ ምኞት የእስያ ንግድ መስመሮችን መቆጣጠር ጥሬ እቃ ማግኘትና እና በጠቅላላ ክልሉ ላይ ተጽዕኖ ማድረግ ነበር። የቬትናም ጫካዎች በዓለም ላይ በጣም ከተጨናነቀ የንግድ መስመሮች አንዱ ከሆነው ከደቡብ ቻይና ባህር ጋር ስለሚዋሰኑ ይህንን የባህር ዳርቻ የሚቆጣጠር የትኛውም ሀገር የእስያን ንግድና የባህር ኃይሉ ነጣፋንታ የሚወስን አገር ይሆናል። ለዩናይትድ ስቴትስ ደግሞ ቬትናም ማጣት ማለት ከወታደራዊ ሽንፈት በላይ ነው፣ በሶቪየት ህብረትና ቻይና ተጽዕኖ ስር መውደቅ ነው። እንግዲህ በዚህ መልኩ ጦርነቱም ይቀጥላል። የኤስም በጦርነቱ ምክንያት በቢሊዮን ዶላር የሚቆጠር ዶላር ታፈሳለች። አስቡት እንግዲህ ይህ ገንዘብ ለጦርነት ከሚውል ትምህርት ቤቶችን ለመገንባት መሠረተ ልማቶችን ለማስፋፋት፣ የጤና ተቋማትን ለመገንባት ሊውል ይችል የነበረ ገንዘብ ነው። በዚህም አሜሪካ ውስጥ የዋጋ ግሽበት ተከሰተ፣ የህዝቡ ቁጣ ተቀሰቀሰ፣ መጨረሻ ህዝቡ መንግስቱ ላይ እምነት አጣ። ይህ በሚሆን ጊዜ ለጦርነቱ በማለት ቬትናሞች መሬታቸው ወደ ምሽግ ይቀይሩታል። የተራቀቀ የጦር መሳሪያዎች አልነበራቸው። ሆኖም ከቴክኖሎጂ የሚበልጥ ነገሮች ነበራቸው፤ ትዕግስት፣ ዓላማና አንድነት። ከኩቺ ዋሻዎች እስከ ሆቺሚን መንገዶች እያንዳንዱ የቬትናም ቁራጭ መሬት ሀያላን ሀገራትን አላስጠጋለቻቸው። ከአሜሪካ ጋር የተደረገው ጦርነት ከ10 ዓመታት በኋላ በ1975 ሲያበቃ አሜሪካ ወታደሮቿን ብቻ ሳይሆን ይዛ ያወጣቸው ወታደራዊ ኃይል ተጽዕኖ የመፍጠር አቅም አለው የሚለውን አስተሳሰቧን ደግሞ እንድትፈትሽ ያደረጋት ያደርጋት ቬትናም ዘመን የማይሽረውን እውነት አረጋግጣለች። የአንድን ሀገር መሬት መውረር ይቻላል፣ ግን የሀገራቸውን የመከላከልን ቆራጥነት ግን መከላከል አይቻልም። ሶስተኛ የኢራቅን ዘይት ለመቀራመት የተጫወቱት የፖለቲካ ቼዝ። አሁን ደግሞ በአየር በረር ተጉዘን በ2003 ዓ.ም ኢራቅ ላይ የተከሰተውን የጦርነት ታሪክ እንመልከት። በዚህ ጊዜ አሜሪካ ከጥምር አጋሮቿ ጋር በመሆን ኢራቅ ላይ ሙሉ በሙሉ ወረራ ስትጀምር እንመለከታለን። በዜና ላይ የሚታየው የውጊያ ምክንያት ኢራቅ ድምላ ጨራሽ መሳሪያዎችን እየገነባች ነው፣ አሜሪካንን ማስፈራርታታለች፣ ስለዚህ ድርጊቷን ማስቆም አለብን የሚል ነው። በዚህም መካከለኛው ምስራቅ ላይ ሰላም፣ ዴሞክራሲ፣ ነፃነት ይህንን ማስፈን እንችላለን ብለው ቃል በመግባት ጦርነት ይጀመራል። የሚገርመው ከእነዚህ ሁሉ ንቃቃት ቃላቶች ጀርባ መራመድ የፈለጉት ሌላ ጨዋታ ነው። ዘመናዊን ዓለም የሚያንቀሳቅሰውን ጥቁር ወርቅ የሚባለውን የፔትሮሊየም ዘይትን እያደኑ ነበረ። በዚያን ጊዜ ኢራቅ የዓለማችን ሁለተኛ ትልቅ የዘይት ክምችት ያለባት ሀገር ናት። ይህ ማለት መሬት ካላት የዘይት አቅርቦት 12 በመቶ የሚሆነው የኢራቅ ምድር ውስጥ ይገኛል። ታዲያ ኢራቅን መቆጣጠር ማለት የዓለምን የወደፊት ኃይል አቅርቦት እንደ መቆጣጠር ይታሰባል። የነዳጅ ዘይት ማለት ቃል በቃል ኃይል ማለት ነው። ኃይልነቱን በገንዘብ ብቻ ሳይሆን በጂኦፖለቲካዊ ተጽዕኖ፣ የፖለቲካ አጋሮችን በመቅረጽ የዓለም አቀፍ ሰንሰለቶችን በመቆጣጠር አቅሞ ነው። ለብዙ ዓመታት የመካከለኛው ዘይት ገበገብ የዓለም ፖለቲካ ማዕበል አነሳሽ ሆኖ ቆይተዋል። አሜሪካ በክልል ውስጥ መረጋጋትን ትፈልጋለች። ነገር ግን ከዚህም በላይ በይበልጥ የምትሻው የነዳጅ ጉድጓዶችንና የቧንቧ መስመሮችን በሚቆጣጠረው አካል ላይ ተጽዕኖ ማድረግ ነው። ኢራቅም በኢራን በሳዑዲ አረቢያና እና በሶሪያ መካከል ተሰንጋ የፖለቲካውን ጨዋታውን ለመጫወት ምርጥ የቼዝ ቦርድ ትመስል ነበረ። ወረራው ሲጀምር የባግዳድ ሰማይ በእሳት ነደደች፣ ሐውልቶቿ ፈራረሱ፣ መንግስቷ ብትንትኑ ወጣ። በሳምንታት ውስጥ የሳዳም ሁሴን አገዛዝ ላይ መለስ ተደመሰሰ። ሆኖም ቃል የተገቡት እነዛ አስደሳች ተስፋዎች እነነፃነት፣ እነፍትህ፣ እነሰላም በፍጥነት ወደ ሌላ ነገር ተለውጠው ሀገርን ወደ መወረርና ወደ ትረምስ ተሸጋገሮ በዚህም የባግዳድን ፍርስራሽ እንደገና ለመገንባት የአሜሪካ ኩባንያዎች ጊዜ ሳያጠፉ ወደ አገሪቱ በመግባት ቢዝነስ መስራት ይጀምራሉ። የቢሊዮኖች ካፒታል የተመደበላቸው ኮንትራቶችም እንደ ሃልበርተን እና ቤሽቴል ላሉ ትልልቅ የአሜሪካ ኮርፖሬሽኖች ይሰጣቸዋል። የሚያሳዝነው ግን የኢራቅ መሠረተ ልማት መፈራረሱ ነበረ። ቀጥሎም በዓለም አቀፍ ደረጃ የዘይት ዋጋ ይጨምራል። በዚህ የነዳጅ ዋጋ ንረት ምክንያት ቦል ስትሪት የሚገኝ የነዳጅ አክሲዮን ያላቸው ኢንቨስተሮች ኪሳቸው በትርፍ ይረጥባል ለኢራቅ ህዝብ ግን ሁሉ ነገር ጨለመውበታል ኤሌክትሪክ ቅንጦት ነው ስራ ሚባል የለም ቦምቦችና የሚትጎለገሉ ሰዎች ብቻ የሚታዩ ህያው ተስፋዎቹ ነበሩ በአንድ ወቅት የጥንቷ ሜሶፖታሚያ ስልጣኔ እምብርት የነበረችው ሀገር ከሁሉ ላይ ስብርብሮ አውጥቶ ደም የፈሰሳት ነው ይበንድ እንዳለ ኢራቅ የጅምላ ጨራሽ መሳሪያ እየሰራች ነው ብለው በየሚዲያው ያሰሩት ወሬ ግን ንጹህ ውሸት ሆኖ ተገኘ ሀገሪቱን ከያዟት በኋላ ምንም አይነት የጅምላ ጨራሽ መሳሪያ ያልተገኘባትም። የፈጠሩት ነገር ቢኖር የተኮላሸች ሀገር፣ በሚሊዮን የሚቆጠሩ የተፈናቀሉ ቤተሰቦች፣ ለሚቀጥሉት አስርት ዓመታት ያልተረጋጋች ክልልን ነው። ኢራቅ እንዲሆን አቁማ ብትሞትም ዘይቷ መፍሰቱን ቀጥሏል። የአሜሪካ ኮርፖሬሽኖች ማትረፋቸውን ቀጥሏል። ከጥፋቱ ያተረፈው ያው ተመሳሳይ ስርዓትም ልክ ምንም ነገር እንዳልተፈጠረ ወደ ቀጣዩ እድሎ ተሸጋግረዋል። አራተኛም የአፍጋኒስታን ጦርነት ለኢትዮጵያ ነው ቁጣ ጠርበው 2001 ዓ.ም ምራት የኤስኤ አፍጋኒስታን በወረረች ጊዜ ለዓለም ጆሮ የደረሰው ወሬ የኤስኤ ሽብርተኝነትን የማጥፋት ተልእኮዋን አንግባ አፍጋኒስታን መውረዷ ነው። በናይን ኢለቨን ለደረሰው ጥቃት ቀጥተኛ ምላሽ ለመስጠት ሆኖ ሀገሪቱ ውስጥ የአሜሪካ ጦር ገብተው ውሎ አድሮ ሲቆዩና ሀገሪቱን ሲያጠና አላማቸው የተለየ ሽፋን መያዝ ይጀምራል። ለካ ከአፍጋኒስታን ተራሮችና በረሃዎች ውስጥ ትልቁ የሌት የመዳብ የወርቅና ብርቅዬ የምድር ማዕድናት ክምችት አለ ባል እነዚህ ማዕድናት የአንደኛው ክፍለ ዘመን የቴክኖሎጂዎችን የሚያንቀሳቀሱ ተፈላጊ ማዕድናት ናቸው። ከስማርት ስልኮቻችሁ እስከምትነዱት የኤሌክትሪክ መኪናዎች የጠቀስናቸው ማዕድናት እነዚህ ቴክኖሎጂዎች ለማበልጸግ እንደ ግብዓትነት የሚያገለግሉ ናቸው። ለበርካታ ዓመታት ሀያላን ሀገራት አፍጋኒስታንን የተከማቸ የማዕድን ሀብት እንዳላት በድብቅ ያውቁ ነበረ። በ1980ዎች ውስጥ የሶቪየት ራሽያ ሪፖርቶች አፍጋኒስታን የምድር ከርሰ ምድር ሀብት እንዳላት ያሳዩ ነበረ። በመሆኑ ልክ ታሊባን ሲወድቅ የምዕራባውያን የጂኦሎጂካል ጥናቶች ታሊባን ወደ አንድ ትሪሊዮን ዶላር የሚጠጋ ጥቅም ላይ ያልዋለ የምድር ሀብት እንዳላት አረጋግጠዋል። ስለዚህ የአፍጋኒስታንን የጦር ቀጠና ሆነች፣ የኢኮኖሚ ፍላጎቶች ከወታደራዊ ስትራቴጂ ጋር የሚገናኙበት ስፍራን አደረጓት። እያንዳንዱ የውጭ ኃይል፣ ኮርፖሬሽኖች እና የጦር ሰፈሮች ጠላቶችን ማሳደድ ብቻ ሳይሆኑ አላማቸው ልክ እንደ ሳውዲ አረቢያ ነዳጅ የአፍጋኒስታንን ሊቲየም ማን ይቆጣጠረዋል በሚለው ጉዳይ ላይ ትኩረታቸው ሆነ። እናማ ከሀያ ዓመታት በኋላ በትሪሊየን የሚቆጠሩ ዶላሮች ከጠፉና በሺዎች የሚቆጠሩ ሰዎች ሕይወታቸውን ካጡ በኋላ አሜሪካ ሀገሪቱን ለቃ ስትወጣ ታሊባን ከዋሻ ወጥቶ አፍጋኒስታን ይቆጣጠራል። አማላዩም የሊቲየም ማዕድን ቀጣዩን የዓለም ፍክክር ምዕራፍን ይጠብቃል። አምስተኛ ወታደራዊ ኢንዱስትሪ ቢዝነስ ካምፕሌክስ። ጦርነቶች ሲፈነደው ብዙውን ጊዜ የትኩረት ማዕከል የሚሆኑት ወታደሮች፣ ታንኮችና ቦምቦች ናቸው። ሆኖም ጦር ሜዳው ላይ ከሚታየው ብጥብጥና ትርምስ ጀርባ ሌላ ደግሞ ሜዳ አለ፤ በኮርፖሬሽን የቦርድ ክፍሎች እና በመንግስት መስሪያ ቤቶች ውስጥ የሚደረገው የገንዘብ ጦርነቶች። 34ተኛው የአሜሪካ ፕሬዝደንት የነበሩት ዲ ዋይት ዲ ኤቨን ሃል ስለ እነዚህ ወታደራዊ ኢንዱስትሪ ካምፕሌክስ ስለሚባለው ኮርፖሬሽኖች ቀድሞ ተናግረው ነበር። ቃላቸውም እንዲህ ነበር። ዋ አንድ ቀን እነዚህ አሁን የገነባናቸው የጦር መሳሪያ ኢንዱስትሪዎች፣ አምራች ድርጅቶች፣ ኩባንያዎች በጦርነት ወደሚያተርፎም ወደ አትራፊ ንግድ ድርጅቶች ለወጣሉ ብለው ነበረ። እንዳሉትም ጦርነት ሲፈነዳ መንግስታት በቢሊዮን የሚቆጠሩ ገንዘቦችን በጦር መሳሪያዎች፣ በሎጂስቲክ እና በሚያስፈልጉ እቃዎች ላይ ዳጎስ ባለመልኮ ኢንቨስት ማድረጋቸው አይቀሬ ነው። በዚህ ጊዜ የገንዘብ ወዴት ይፈሳል? ቦምቦችን፣ ተዋጊ ጀቶችን፣ የዘይት ማስተላለፊያ ቱቦዎችን ወደሚያመርት የግል ወታደራዊ ኢንዱስትሪ ካምፕሌክሶች ነው። ለምሳሌ በኢራቅ ጦርነት ወቅት እንደ አልበርት እና ቤሽቴል ያሉ ኩባንያዎች ከፍተኛ ትርፍን አፍሰዋል። ጦር ሜዳ የወረዱ ተዋጊዎች በአሁኑም ውጊያው እንዲካሄድ ግን አስፈላጊውን እቃዎች ያቀብለዋል። የመልሶ ግንባታ ውሎች፣ ነዳጅና የምግብ አቅርባቶች፣ የወታደር መኖሪያ ቤት የግንባታ ኮንትራቶች ሁሉ የተሰጡት ለእነዚሁ የግል ኩምባንያዎች ነው። ለእነዚህ ድርጅቶች ጦርነት ጥፋት ሳይሆን ትርፍ ነው። ጦርነቱ በቀጠለ ቁጥር እነሱም አዲስ የኮንትራት ውል ይፈራረማሉ። ሰላም ከመጣ በቡሽ ገንዘብ የለም። ጦርነት ግን ሲመጣ በቃ ሲሳይ እንደወረደ ይቆጠራል። ስድስተኛ፣ ብሔራዊ ዕዳዎችን የሚያስከትሉ የጦር ቦንዶች። ሀገሮች ወደ ጦርነት ሲገቡ እንዲህ ወጀግንነት ብቻ አይደለም ወደ ጦርነት የሚገቡት፣ አንድ የሚያስተማምናቸው ነገር ገንዘብ ነው። ጦርነቶች እጅግ ውድ ናቸው፣ ከህዝቡ በሚሰበሰብ ግብር ብቻ ሊሸፈኑ አይችሉም። ስለዚህ ጦርነቱን ፈንድ ለማድረግ መንግስታት ሁለት ዋና ዋና ዘዴዎችን ይጠቀማሉ። አንደኛው ለህዝብ የጦር ቦንዶችን መሸጡ፣ ሁለተኛው ደግሞ ብድር ነው። በመጀመሪያውና በሁለተኛው የዓለም ጦርነት ላይ አሜሪካ ያደረገቸውን ስንመለከት የአሜሪካ መንግስት መደበኛ ዜጎቹ የጦርነት ቦንዶችን እንዲገዙ አድርጓል። ቦንዶቹም ለሀገር ወዳዶች በሚል ሽፋን በመላው አሜሪካ ተቸበቸቡ። ዛሬ ላይ የምትገዙት ቦንዶች ነገ ከወለድ ጋር በእጃቸው ይደርሳል የሚልም ቃል ይገባላቸዋል። በዚህም ዘመቻ ዜጎች እንዲሳተፉ ለማድረግ ፖስተሮች፣ ታዋቂ ግለሰቦችና የሆሊውድ አክተሮች ሳይቀረ ሳይቀሮ በዚህ እንቅስቃሴ ውስጥ ተሳትፎ ነበር። ህዝብ የሚሰማው ስሜት ጦርነትን ብቻ እየተመለከቱ እንደሆነ ሳይሆን ድል እንዲመጣ በገንዘባቸው ጦርነትን እየደገፉ እንደሆነ ነው። ይህም ሆኖ በቦንድ ግዢ ብቻ የጦርነት ወጪ መሸፈን የሚቻል አይምሰላችሁም። መንግስታት ከባንኮች፣ ከዓለም አቀፍ አበዳሪዎች እና ከመጪ ትውልድ ላይ ገንዘብ ይበድራሉ። አሁን ለምሳሌ በቪየትናም ጦርነት ጊዜ አሜሪካ ከፍተኛ ዕዳ ውስጥ ተዘፍቃ ነበረ። ይህም በሀገሪቱ ውስጥ የዋጋ ግሽበት፣ የኢኮኖሚ መዳከምን አስከትለዋል። መጀመሪያ ላይ ስታይወጥ ገንዘብን እየመነዘሩ ወጪ ማድረግ ኢኮኖሚውን እያነቃቃ ይመስላል። ፋብሪካዎች ላይ ተቀን ይሰራል፣ የስራ ስምሬት ጨምራል፣ ገንዘብን በኢኮኖሚ ውስጥ ይንቀሳቀሳል። የሆነ እጅ ወጪው መጨረሻ ላይ መቆለሉም አይቀር ነው። ከአመታት በኋላ የጦርነት ዕዳው ተወዝፎ ይመጣል። ይህም ለከፍተኛ የወለድ ክፍያዎች፣ ከፍተኛ የግብር ክፍያ፣ ትምህርት ቤቶችና የጤና ተቋማትን ለመገንባት የሚሉ ገንዘቦች አነስተኛ እንዲሆኑ ያደርጋል። ሰባተኛ ከጦርነት በኋላ ያለው የኢኮኖሚ እድሎች። ጦርነት ካለቀ በኋላ የሚያስከትለው ውድመት እጅግ ከባድ ይሆናል። መንገዶች ይሰብራሉ፣ ድልድዮች ይፈርሳሉ፣ ከተሞች ይወልማሉ፣ ማለ በመጨረሻም ኢኮኖሚ ይመሰቃቀላል። ሆኖም ከውድመቱ ጋር ደግሞ ተያይዞ የሚመጣ እድል አለ። መንግስታትና ኮርፖሬሽኖች በፍርሽራሹ መሃል ሌላ እድሎችን ደግሞ ማየት ይጀምራሉ። የግንባታና የሎጂስቲክስ ስራዎችን የሚሰሩ ድርጅቶች ጦርነት ያበላሸውን መሰረተ ልማቶች እንደገና ለመገንባት ትርፋማ ኮንትራክቶችን ይፈራረማሉ። እያንዳንዷ መንገድ መልሳ ስትሰራ፣ እያንዳንዷ የኃይል ማመንጫ ስትጠገም፣ እያንዳንዷ ትምህርት ቤት መልሳ ስትከፈት በቢሊዮኖች የሚቆጠሩ ትርፎችን ወደ እነዚህ ድርጅቶች ይፈሳል። ታሪክ በዚሁ ነገር ላይ ግልጽ ምሳሌ ይሰጣል። ከሁለተኛ የዓለም ጦርነት በኋላ የአሜሪካን የማርሻል እቅድ ተመልከተው። አሜሪካ በጦርነት የወደመችው አውሮፓን ለመገንባት የወጠነችው እቅድ ነው የማርሻል በዚህም በጦርነቱ የተጎዱ የአውሮፓ ሀገራትን በመርዳቷ አህጉሪት ውስጥ ለትውልድ የተረፉ ኢኮኖሚያዊ ግንኙነቶችን፣ የፖለቲካ ተጽዕኖ መመስረት ችላለች። ያደረገችው የመልሶ ግንባታ በጎ አድራጎት ከሁለታም በላይ የሆነ ስልታዊ እርምጃ ነው። በአሁኑ ዘመን እንኳን ታሪክ ራሱን እየደገመ እናያለን። ሁሌም ከጦርነት በኋላ የመልሶ ግንባታ ስራዎች ስላለው ይህንን እድል ለማየት ድርጅቶች አይናቸውን እንደተከፈተ ይቆያል። ልክ ነው፣ ጦርነት ውድመትን ያመጣል፣ ግን መልሶ የመገንባትን እድል ይከፍታል። ስምንተኛ ተኩስ የሌለው ውጊያ። አንዳንድ ጊዜ ጦርነቶች የሚደረጉት በቦምብ እና በጥይት ሳይሆን በገንዘብ በንግድና ሀገራት ላይ ጫና በማድረግ ነው። አንድ ሀያል ሀገር ተቃዋሚውን ማዳከም ሲፈልግ፣ ሆኖም ቀጥተኛ ወታደራዊ ውጊያን ካልፈለገ የሚወስደው እርምጃ በንግድ በባንክ በቴክኖሎጂ በምግብ በመድኃኒት አቅርቦት ሳይቀር የሀገሪቱን ዜጎች መበጥበጥ ነው። ዓላማውም የዛ ሀገር መንግስት ፖሊሲ እስኪለውጥ ድረስ ኢኮኖሚውን ማሽመድመድ ነው። ኢራን እንደ ምሳሌ ከወሰደን ለበርካታ ዓመታት አሜሪካ ኢራን ኒውክሌር የመገንባት ምኞቷን እንድትተው ለማስገደድ ኤክስፖርት በምታደርገው ነዳጅ፣ ሀገሪት ውስጥ ባለው ባንክ ሲስተሞች ላይ ያነጣጠረ ማዕቀቦችን ስታደርግባት ቆይታለች። በዚህም ኢራን ከፍተኛ ኢኮኖሚ ጫና ውስጥ እንድትገባ፣ የአቅርቦት ጥራት እንዲገጥማት እና የዋጋ ግሽበት በሀገሪቱ ውስጥ እንዲስፋፋ አድርጋለች። ሰሜን ኮሪያ እንደሌላ ምሳሌ አድርገን ስንወስድ አሜሪካ ሰሜን ኮሪያ ላይ የኢኮኖሚ ማዕቀቦችን በመጣል ከውጭው ዓለም ጋር ለመገበያየት የምትታገል፣ በብላክ ማርኬት እና በምስጢራዊ ስምምነቶች ብቻ ንግድ የምታካሄድ ሀገር እንድትሆን አድርጋታለች። እነዚህ ማዕቀቦች የሀገሪቱ መሪዎች የኒክለር ኃይል የመገንባት ፍላጎታቸውን እንዲተዉ የተቀመጡ ስልጣዊ ማዕቀቦች ቢሆንም ሀገሪቱን ይበልጡኑ የተነጠሉ እንዲሆኑ አድርጓቸዋል። የሚገርመው እነዚህ ማዕቀቦች ምንም አይነት ደም ባይፈስባቸውም ጉዳታቸው ከጦርነት በላይ አውዳሚ ነው። ተራ ዜጎችን ይጎዳል፣ ኢኮኖሚን ይረብሻል፣ ፖለቲካ ሁኔታውን ይለውጣለው። ዘጠነኛ የጦር መሳሪያዎች ንግድ። ከእያንዳንዱ የጦር ሜዳ ጀርባ ድብቅ ገበያዎች አሉ። የሚ ዓለም አቀፉ የጦር መሳሪያዎች ንግድ ነው። በየዓመቱ በቢሊዮን የሚቆጠር ዋጋ ያለው የጦር መሳሪያ ከፋብሪካ ወደ ግንባር ካያላን ሀገሮች ወደ ደካማ ሀገሮች ይንቀሳቀሳል። ሀገራት የጦር መሳሪያዎችን ለአጋር ሀገሮች ብቻ አይደለም የሚሸጡት ብዙውን ጊዜ እንደው የሚሸጡት አጠያቂ ምክንያቶች ላላቸው ረጅሞች ወደፊት ጠላት ለሚሆኑባቸው ቡድኖች ነው። አንድ ደግሞ ሽጉጦች፣ ታንኮች፣ ሚሳይሎች ተፈብርኮ ግንባር ከደረሰው ሊጠፉ አይችሉም። ከአንድ ግጭት ወደ ሌላ ይተላለፋሉ ወይ ይሰረቃሉ ወይም በኮንትሮባንድ ወደ ሌላ ቦታ ይሻገራሉ። ለዚህም ማሳያው ዋነኛ ምሳሌ መካከለኛው ምስራቅ ናት። ኃያላን ሀገራት ሀሳባቸውን የሚያራምድላቸው የታጠቁ መንግስታትና ሚሊሾች አሏቸው። አፍሪካም እንዲሁ በጥቃቅን የጦር መሳሪያዎች ፍሰት በሁሉም ክልሎቿ አለመረጋጋት ሲፈጠር አይታለች። ምክንያቱም እነዚህ መሳሪያዎች ርካሽ ናቸው፣ በቀላሉን ለመጓጓዝ አመቺና አካባቢውን ለማውደም አይነተኛ ናቸው። ለጦር አምራቾችና ላኪ ሀገሮች ግን ይህ ንግድ በጣም ትርፋማ ነው። ይህ ማለት ብጥብጥ ይቀጥላል፣ እንደገና ጥቅም ላይ ይውላል፣ በመጨረሻም እንደገና ይቀሰቀሳል። በዚህ መንገድ የጦር መሳሪያ አቅራቢ ድርጅቶች መሳሪያ ማቅረብ ብቻ ሳይሆን ስራቸው ጦርነት ለዘላለም ምድሪቱ ላይ እንዲኖር ሁኔታዎችን መፍጠር ነው። አስረኛ ከጦር ሜዳ ባሻገር ያለው የጦርነት ዋጋ። ስለ ጦርነት ስናስብ ብዙ ጊዜ ወጪው የምናሰላው ለውጊያ ብለው በተገዙ ታንኮች፣ ሚሳይሎች፣ ወታደራዊ በጀት ነው። ሆኖም እውነተኛ የጦርነት ዋጋ ግን ከፈሰሰው ገንዘብ በላይ በጣም ውድ ነው። ሀያል ጉዳቱ ደግሞ ሰላማዊ ዜጎች ላይ በሚያመጣው ከፍተኛ ኪሳራ ነው። ቤተሰቦች ይበታተናሉ። ከተማዎች ወደ ፍርስራሽነት ይለወጣሉ። በመጨረሻም ትውልድ ይፈናቀላል። ምድሪቱ ላይ በቀሉ ተፈጥሮች እጅግ ይሰቃያሉ። ደኖች ይቃጠላሉ፣ መሰረተ ልማቶች ይናጋሉ፣ የእርሻ መሬቶች በጦር መሳሪያና በኬሚካል ይመረዛሉ። ከዚያም በጣም ውዱ ክፍያ ደግሞ የሰው አእምሮ ነው። ወታደሮች አካላቸው ጎሎና በአእምሯቸው ጠባሳ ተሸከመው ወደ ቤታቸው ይመለሳሉ። የማይታዩ ያሳቃቂ ቁስሎችና ትውስታዎች ከአእምሯቸው አይጠፉም። እነዚህን ወታደሮች መንከባከብ ለብዙ አስርት ዓመታት የሕክምና፣ የገንዘብ፣ የስሜት ድጋፍ በስተጥን ይጠይቃል። ለምሳሌ አሜሪካ ከኢራቅና ከአፍጋኒስታን ጦርነቶች የተመለሱ ወታደሮችን ለመደገፍ በትሪሊየን ዶላር የሚገመት ወጪን ታወጣለች። እንደ እውነቱ ከሆነ ጦርነት ተኩስ ለቆመ ብቻ አብቅቷል አይባልም። የገንዘብ ዳራዎች የገንዘብና የሰው እንዲሁም የአካባቢ ጉዳቶች ለአስርት ዓመታት ማስተጋባታቸውን ቀጥለዋል። ይህም ጦርነት የሚያስከፍለው ዋጋ ሁል ጊዜ ከጦር ሜዳ ባሻገር እንደሆነ ያስታውሰናል። እንግዲህ ከትስኬት ከእያንዳንዷ ግጭት ጀርባ ውስብስብ የኢኮኖሚ ፍላጎቶች እንዳለው አይተናል። እነዚህም ምክንያቶች መረዳት በጣም ወሳኝ ነገር ነው። ምክንያቱም በስተመጨረሻ የሚጠፋው ሕይወት ብቻ ሳይሆን የሀገር ሀብት እድልና የወደፊት እጣ ፈንታ ነው። የዛሬውን ቪዲዮ በዚህ አብቅተናል። የዛሬ ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ያደርገው። እስከቀጣይ ቪዲዮ በስኬት እንጓዝ። ከትስኬት በስኬት አገዛው